ማሰብ ከዛ ደግሞ ጭራሽ ሌላ ቅርንጫፍ ለመጨመር ማሰብ የእውነትም ከደግነትም ይህንን ለማስገብ ሪፖርት ስለተሰጠን ከልኩ ፋንታሁን ሾው ዶክተር ገኛ በመጠን ከልብ ማመስገን ይገባላል። የሚለፉትን የካሜራና የኤዲቲንግ ባለሙያዎችን ጭምር ከባድ ርብርብ ነው የሚደረገው። ከዚህ በፊት ተገኝቻለሁ እኔ እንደዚህ ላይ ባልተቀመጥኩም እንጂ የሚሰሩትን ነገር እንደ ቲም ተመልክቻለሁ። በጣም በጣም እውነት ለመናገር በጣም የሚያበረታታ እና መደገፍ ያለበት ነገር ነው እየሰሩ ያሉት። ሰይፉ ፋንታሁንም እንደ እንግዲህ እንደ ሚዲያ ባለሙያነቱ የራሱ የሆኑ ፕሮግራሞች አሉት። የቴሌቪዥን ፕሮግራም አለ፣ ሬዲዮ አለ፣ ከዛ ዩቲዩብ አለ፣ ከዛ ደግሞ የግል የህይወት ደግሞ ኃላፊነት የልጆች አባት ነው፣ ባለትዳር ነው፣ ቤት ያስተዳድራል ምናም። ትልቅ ኃላፊነት ነው፣ ግን እዚሁ እያደረ እየዋለ በቃ ማገዝ አለብን። ቢኒያም ይሄን ያህል ይዞት መጥቷል፣ ብቻውን ይህን ያህል ለፍቷል። እኛ ደግሞ ያለን ሙያ ሚዲያ ላይ መምጣታችን ጥቅሙ ይሄ ነው፣ ከህዝብ ጋር እነዚህን ሰዎች ማገናኘት ነው ብሎ መጥቶ እሱ ኢኒሺዬተር ቢያደረገውም ከጀርባ ደግሞ እንደምታዩት ነው። ይሄ ሁላ ቲም ሌሊቱ ሙሉ እያደረ ላይፍ እያስተላለፈ በርካታ ደግሞ ከጀርባ ሆነው እነዚህ የሚለፉ የሚጥሩትን ሰዎች የሚመግቡ የሚያጠጡ ድርጅቶችም አንድ ላይ ተባብረው ነው እየተሰራ ያለው እና በእርግጠኝነት የተባለው ገንዘብ በቀላሉ በቅርቡ የሚሞላ ይመስለኛል። በቅርቡ ይሞላል። ቶሎ ደግሞ መሙላት ከቻለ እዚህ የሚመጣውም ይሄ እየተደረገ ያለው የማሰባሰብ ፕሮግራምም ቶሎ ልባት ያገኛል፣ ሰዎችም እርፍ ይላሉ። እንደተባለውም የመቄዶንያ የመቀበል አቅም በእጥፍ ይጨምራል። አንተ ግን እየደረስክ ነው፣ በቁመት ነው እንጂ የማያስታውቀው በእድሜ። አሁን ዛሬ ጀመር ብዬ ያሰብኩት ቻሌንጅ የአንገስት ቻሌንጅ ነበረ። ከዛውን ለወጣ ነው ማለት ነው የወጣቶች የወጣቶቹ ቻሌንጅ ነበረ ዛሬ የሚጀምረው ምክንያቱም ከጀርባችን የሚቀላቀሉን በጣም አሪፍ አሪፍ ወጣቶች ናቸው ሙዚቀኞች ሙዚቀኞች አሉ ቲክታከሮች አሉ እነሱን ይዘን ይህንን ምሽት በወጣቶች ቻሌንጅ ነበረ እንቀጥለዋለን ብለን ያሰብነው አሁን እንደ ሱሪ አባባል ግራና ቀኝ ላይ ነጭ ነጭ አልገባህ አንተ ውጣ እያለኝ ይበቃሀል ይበቃሀል ግን ሪዘርቭ አስደርግ ያለኝ በነገር ላይ መቄዶንያ አንድ ክፍል ይሄ በጣም ለየት ያለ ሙቭ ነው። በላይፍ ላይ ዩቲዩብ የምትከታተሉን ሰዎች ዛሬ የምንገኘው የምታውቁትን የበጎ አድራጎት ስራ ማስተባበሩን ስራ ለገንዘብ ለመሰብሰቡን ስራ ለማስተባበር ነው የተገኘ ነው። ለምታውቋቸው ሰዎች ሼር እያደረጋችሁ የሰይፉ ኦኒቤስ ቻናልም ሰብስክራይብ እያደረጋችሁ ይሄ ረዘም ያለ የላይፍ ስርጭት ስለሚሆን እንድትከታተሉ ውጭ ሀገር ያላችሁ ሀገር ውስጥ ያላችሁ ደግሞ ዶኔት ማድረግ የምትችሉባቸው መንገዶች አሉ። ወደ በኋላ ላይ እንጠቅሳቸዋለን። ቁጥሮችም፣ ስልክ ቁጥሮችም አሉ። ደውላችሁ እንደዚህ ያደርጋለሁ የምትሉ በጎ ልቦች ደውሉ። ሰውን ለመርዳት ሰው መሆን በቂ ነው። ስለዚህ በጣም በጣም አሪፍ ምሽት ነው የሚኖረን ዛሬ በቃ ሐሙስን የመሰለ ምሽት ነው የሚኖረን ዛሬ። ስለዚህ በሀገር ውስጥ የሚገኙ ወደ ማምሻ ያሉ ወደ ቤታቸው የገቡ አረፍ ብለው እኛን እየተከታተሉ ያሉ በጣም በእርግጠኝነት አብዛኞቹ እንደው ይሄ ነገር ከምን ደረሰ እያሉ ይከታተላሉ። ቁጥሩን ለማየት በጣም በጣም በጉጉት የሚከታተሉ አሉ። በጣም እናመሰግናቸዋለን። በውጭ ያሉ ደግሞ እየነጋላቸው ያሉ አሁን በእነሱ የሰዓት አቆጣጠር እየነጋ ያሉ እንዴት አደራችሁ ብለናል። እያረፈዱ ያሉ እንዴት አረፈዳችሁ ውሎ ላይ የሚገኝ የቀኑ አጋማሽ ላይ የሚገኘውም እንዴት አመሻችሁ ብለናል፣ ዋላችሁ ብለናል። ወደ ማምሻው እየተጠጉ ያሉ የሰዓት አቆጣጠራቸው ወደዛ እየሄዱ ያሉ ሀገራትንም እንዴት አመሻችሁ ብለናል። ሁላችንም ዛሬ እዚህ ቦታ ላይ ስንገናኝ ሰውና ሰውነትን ብቻ ቀዳሚ አድርገን ነው። ስለዚህ እንደማታሳፍሩን ተስፋ እናደርጋለን። እናንተን ይዘን ነው የጀመርነው፣ እናንተን ይዘን እንቀጥላለን። ዛሬ ትልቅ ድል አድርገን ወይም ደግሞ ትልቅ ቁጥር አስመዝግበን እንደምንወጣ ተስፋ እናደርጋለን። ቁጥሮቹን ይፋ እናደርጋውን አይደል? ቁጥሮቹ እንግዲህ ለሀገር ውስጥ ደውላችሁ ታናግሮ እንደምትሹ 8131 አጭር ቁጥር ነው። ከውጭ 89 የሚጀምረው 88 እንዲሁም 9444 በቴሌግራም ለመደወል ይቀበላል የምትሉ ደግሞ 7እና 9444 ክፍት ናቸው። የገንዘብ ልገሳ ለማድረግ ስትፈልጉ በቴሌብር እና በሁሉም ባንክ 79 በተበ ስትጠቀሙ መርቻንት አይዲ የሚለው አማራጭ ላይ ስትገቡ ቋሚ አባ ሆንና ማገዝ ትችላላቸው። ዘን ወይም ካሽአፕ ላይ ለማስገባት ስሹ 2482992 አካውንታችን ነው። በነዚህ መስመሮች ገንዘባችሁ መላክ ትችላላቸው። ከዚያ በተጨማሪ ስክሪኑ ጥግ ላይ በዚህ በኩል ኪዋን ተቀምጧል። እነሱን በስልካችሁ ስካ ስታደርጉት የሜትሮ ዌብሳይት ላይ ማለት ነው ቋሚ አባል መሆን ትችላላችሁ፣ መለገስም ትችላላችሁ። ስለዚህ ተጀምሯል። በጣም አሪፉ ምሽት ነው የተጀመረው። የወጣቶች ምሽት ነው ዛሬ ከኔ ውጭ ሱሬ እንዳለው ሱሬ እንዳለ አንዳንዶቻችንም እናስታውቅም እንጂ ትንሽ እኔ ሆዲፍ ጆ የዜላ አካውንቷን ለማስታወስ ያህል በተለይ ውጭ አገር ላሉ ካሻፕ 240 938 2992 ወይንም 24 0 938 ሁለት ይሄ ዜል ወይንም ካሽ አፕ ተጠቅመው መቄዶንያን ማገዝ ለሚፈልጉ ውጭ ሀገር ለሚኖሩ ወንድሞቻችንና እህቶቻችን ነው። ለመደወልም እንደዛው 0979779979 መጠቀም ትችላላችሁ። ናይስ። ስለዚህ በሰይፉ ኦኒቤስና በሰይፉ ሾው የዩትብ ቻናል ላይ እንዲሁም በመቄዶንያ ይፋዊ የዩትብ ቻናል ላይ ስለምትከታተሉ በጣም እናመሰግናለን። ቻሌንጆች አሉ ብለናል። ወደ በኋላ ላይ ይፋ የምናደርጋቸው ቻሌንጆች አሉ የሚቀላቀሉን የዘፋኞች እንዲሁም ደግሞ የኮንቴንት ክሬተር፣ ቲክቶከሮች፣ ዩቲውበሮች አሉ አሉ። በጣም አሪፍ ቆይታን የምናደርገው ሁለቱን ድምፃውያን አሁን ብናስገባቸው ደስ ይለኛል። ትንሽ ነቃ ነገር ሞቅ ነገር እንድንል ምን ትላላችሁ? ይግቡ

እኔ እንደው በእያንጎራጎሩ ይገባሉ ብዬ ነበር። ድምፅ ተጠራርጓል። አብዛኛው ድምፃዊ አብዛኛው ድምፃዊ አይናፋር ነው በነገራችን ላይ። መድረክ ላይ ሲወጡ ነው የሚቀየሩት። ልክ ማይኩን ሲይዙት ይቀየራል የሆነ ነገራቸው። አሁን አይተሃል ሲመጡ ለሽምግልና የተላኩ ሰላም ነው። በኋላ ተቀይረው ጫካ አንድ ላይ እዛ ጋ ምናምን እነሱ ናቸው የሚያሳምጡት። በእውነት አይናፋር ነው። ትንሽ አይናፋር የሚመስለው ቀድሞ ሲገባ ሰርፕራይዝም ለማድረግ ትንሽ ስሆና ሰርፕራይዝ አድርገን ሰርፕራይዝ አድርገን ከገባህ አይቀር እንዳለ ዩቲዩብ ላይ የገባችሁት ሰዎች በሙሉ በጣም ከይቅርታ ጋር እንዳትወጡ የእኔ ድምፅ ነው።